ፋኖች ቆረጠ የሚል አሰቃቂ ቪዲዮ እራሳቸው እንዲቆርጥ አድርገው ማምጣቻቸውን በማስረጃ ነው ለመሟገት የምሞክረውና፣ ይሄ የፌስቡክ ገጽ የአማራ ኮሚኒኬሽን ይባላል። እዚህ ገጽ ላይ ኖቬምበር 12 በወረይሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀበሉ ነው የሚለው እንደምታዩት፣ ይሄ ነው ዜናው እዚህ ውስጥ የምታዩት በሶስተኛ ረድፍ ላይ ተቀመጠው ጸጉሩ ያንጨባረረው ልጅ እጅ የቆረጠው ልጅ ነው መቼ ነው እጅ የሰጠው ኖቬምበር አስራ ሁለት ማለት ነው ያ እዚህ ጋር እንደሚታየው ማለት ነው ይሄ ልጅ ነው መስቀል ግንባሩ ላይ የለ ምን የለ ምን የለ ማለት ነው ኦኬ ያገዛዙ ተላላኪ የሆነው ናትናኤል መኮንን ደግሞ በቁጥጥር ስር ውለዋል ብሎ ዜናውን በፌስቡክ ላይ ለጠፈን። መቼ ነው? በትናንትና ሁለት ዋንዳ ማለት ነው። ስለዚህ ይህ ልጅ ሁለት ሌት እያዛለ ሁለት ጊዜ መያዝ ይችላል። አይገርማችሁም? ፕላስ ደግሞ ወራ ይሉ ነው አይደለ? ወሎ ውስጥ። ከዛ ደግሞ ሌላ ምን ቪዲዮ አወጡ? አናናት ናይል ከአራት ሰዓት በፊት ደግሞ ምን አረጉ? ልጁን በቪዲዮ አወጡት ማለት ነው። ይሄ ከመብረቁ ከሚባለው ልጅ ላይ ወስደው እንደ አይነት ቪዲዮ ሰሩ ማለት ነው። ፕሮፓጋንዳው እንደዛ ነው እየሄደ ያለው። ግን ይሄ ሁሉ ውሸት ነው because ቀጥሎ ነገር እዚህ ቪዲዮ ላይ ይሄን እናትና አይልም ለቆታል። መብረቁ የሚባል የምታውቁት አንድ አማራ ጠል ግለሰብ በፌስቡክ የሚታወቅ ታውቁታላችሁ። እሱ በቲክቶክ ለቆታል ይሄን ልጁ ወረይሉ ተያዘ ተባለ፣ እጅ ሰጠ የተባለው መጀመሪያ ወረይሉ ኮሚኒኬሽን፣ አማራ ኮሚኒኬሽን ቅድም ያየ ነው፣ ፌስቡክ ላይ ነው። ተያዘም ተብሎ ኖቬምበር ቶልቭ ላይ ታይቷል። አሁን ናትናኤል መኮንን ደግሞ ትላንት ተያዘ ይለናል። እንግዲህ ሁለቴ ነው የሚያዘው እዛ እዚህ። ደግሞ ቃሉን ሲቀበሉት የሚታየው ቪዲዮ ላይ አንደኛ የሸፋን ሆነኝ ብሏል አሉት። ደግሞ እዚህ ጋር የተምታተውን ነገር ይሁ አሁን ቃለ መጠይቅ ሲያደርግለት እንዴት እንደሚመራው ስሙት። የምትው ነገር ካለስ፣ ይህ ፕሮፓጋንዳ ምንም አይሰራም። የምትነግርህ ፓርት እዚህ ጋር ነው። እርስ በርስ ከአሰግድገውብ ነበርእናለእርስ በርስ አንወገአሰግድገ ይመረዋል ከአሰግድ ጋር እርስ በርስ ውጊያ ነበር። ቢኮዝ ሸዋ ስላልሆነ እኮ ነው። ከሸዋ ስላልሆነ አንዴ እዚህ ያደርጉታል፣ አንዴ እዚያ ያደርጉታል። እና አንድች የምታየዋት መስቀል ተብዬዋ ነገር አንደኛ በአማራ ባህል ወንድ ልጅ ወጆ ላይ ምናምን ይነቀሳል እንጂ እንደዚህ ግንባሩ ላይ መስቀል ብዙም የለም። አልፎ አልፎ ሊኖር ይችላል። እርግጠኛ መሆን ባልችልም የለም ለማለት ባልደፍርም፣ የዚህ ሰውዬ ግን አንደኛ የመጀመሪያው ፎቶ ላይ የለም። ወሬሉ ኮሚኒኬሽን ያስኩት ባለ ጊዜ አሁን ወሬሉ የተያዘ በተባለ ሰዓት ማለት ነው። እቺ መስቀል የተደረገች ሆን ተብሎ ፋኖ ነው ማለት የክርስቲያን ነው፣ ክርስቲያን ደግሞ ጨፍጫፊ ነው ብለው ሙስሊም ልጆችን ፕሮፓጋንዳ እንዲሰሩ ታስቦ ነው። እና ይሄ ሁሉ ዘመቻ እንግዲህ ምን ለመሆን እንደሆነ እናያለን። ለማንኛውም እስኪ ስለ ጡት ቆረጣና ታፋን ከጭን ላይ ስጋ ቆርጦ ማብላትን በሚመለከት የኦነግ የትግል ታሪክን ከመጽሐፍ ገጾች የእጅና የእግር መቁረጥን ታሪክ ከማን ነው የምናየው? እዚህ የምታዩት ጽሑፍ ከአንድ ዓመት በፊት ፎቶ ለጥፍ የነበረ አብዛኞቻችሁ የምታውቁት የነጋሶ መንገድ የሚል የሚታወቅ መጽሐፍ ነው። የነጋሶ መንገድ ዶክተር ነጋሶ ጊዳዳ ህይወታቸው ላይ የተጻፈ መጽሐፍ ነው። እዚህ መቶ ሐምሳኛው ገጽ ላይ ምን ይላል? ሁኔታው እኮ መስመሩን ይሳተ ነበረ። የወዴት ሴት ታጋዮች ጡት ይቆረጥ ነበር፣ ወንዶች ደግሞ የጭናቸው ስጋ እየተቆረጠ ብሉት ይባሉ ነበረ። በስማያ ወል መንፈስ ቅዱስ። በዚህ ላይ የኦነግ አመራር እርምጃ ይወስድም ነበር። በተለይ በበደኖ ጉዳይ የኦነግ አመራር እዚህ አይነት ድርጊት እንዲፈጸም ትእዛዝ ባይሰጥም ድርጊቱ የተፈጸመው በኦነግ ወታደሮች መሆኑን አቶ አባቢያ አባ ጀበል በፓርላማ አምኖ ነበረ። ይህ የተመዘገበ ታሪክ ነው። በጣም መጥፎ አመለካከት የሚያራምዱ የኦነግ ታጊያዎች ነበሩ። በወሬ ታጊያዎች በኩል መጥፎ ድርጊቶች የሚፈጽሙ ሰው የሚገድሉ እንደነበሩ ሪፖርቶች ይቀርቡ ነበረ ብለው ምስክርነታቸውን ሰጥተዋል። ስለዚህ ከዚያ አኳያ ተወደደም ተጠላም እንደዚህ አይነት ብሩታል የሆነ ነገር ሊፈጸም የነበረው በወዴድ ቤት ነው። አሁንም መንግስታዊ ስልጣንን ይዘው ከሆነ ጋር አንድ ላይ በመሆን አስተሳሰባቸው ተመሳሳይ ነው። ህዝብ እየታረደ እየጨፈጨፈ አይናችን እያየ ነው። በዛም ሲሳለቁና ምንም ሳይመስላቸው አንድም ቀን መግለጫ አውጥተው የማያውቁ ህዝብን የናቀ ድርጊት የሚፈጽም ሽፍታ መንግስት ነው እና ስለዚህ የፋኖን ስም በዚህ ልታጎድፉት አትችሉም። እንደዚህ አይነትም ሰብአዊ አያያዝ የለም በፋኖ ትግል ውስጥ ያደረጋችሁት የከፈላችሁትን አንድ ሚኒሻ ምናልባት አማራም ላይሆን ይችላል። ስላጎፈረ አማርኛ አክሰንት ስላለው ሁሉም አማራ አይደለም። ባይዘው ንስ ማንነቶች መኖራቸውም እንዳይዘነቃ በጣም አማራ ነው የሚጠሉ ንስ ማንነቶች ሁሉ አሉ። ፕላስ ሆዳ ማማሮችም ሞልተዋል እና በዛ እንዲያዝ ነው የምንፈልገው። አልተሳካም፣ ለአሁኑ አልተሳካም ብልጽግና